አስረኛው ተከታታይ ድል! የአርሰናል የማሸነፍ ሰንሰለት አሁንም እንደቀጠለ ነው። መድፈኞቹ በቻምፒዮንስ ሊግ የላቀ ብቃታቸውን አሳይተዋል፣ ስላቪያ ፕራሃን በሜዳው ሶስት ለባዶ በመደብደብ አሁንም በእሳት ላይ ናቸው። ዛሬ፣ ከጨዋታው ምን እንደተማርን እንመለከታለን። የአርሰናልን አዲስ የታሪክ መዝገብ ሰባሪዎች እናያለን። ስለ ቪክቶር ጂዮኬሬዝ የወጣውን ሰበር ዜና እንመረምራለን፣ እናም የቡድኑን ጨዋታ ቀያሪ ተመላሾች እነማን እንደሆኑ እንሰማለን። የስላቪያ ፕራህ ትምህርቶች እንግዲህ ከጨዋታው ምን ተማርን? ስላቪያ ፕራህ 0 አርሰናል 3። ይሄ ድል አርሰናል በቻምፒየንስ ሊግ አራት ጨዋታዎችን በተከታታይ በማሸነፍ የምድቡን መሪነት እንዲያረጋግጥ አድርጎታል። ከሁሉም በላይ ደግሞ ሌላ ክሊንሺት። አርሰናል አሁን በተከታታይ ለስምንት ጨዋታዎች ጎል ሳይቆጠርበት 776 ደቂቃዎችን አስቆጥሯል። ይሄ እብደት ነው። ነገር ግን ወደ ጨዋታው ስንገባ አሰላለፉ በጣም አስገራሚ ነበር። ማርቲኔሊ በጉዳት የለም። ዋናው አጥቂ ቪክቶር ጂዮኬሬዝ በጉዳት ውጪ ነው። ታዲያ ሚኬል አርቴታ ምን አደረገ? ለፒየሮ ሂንካፔ የመጀመሪያውን የአርሰናል ቋሚ ጨዋታ በግራ ተከላካይነት ሰጠው። ክርስቲያን ኖርጋርድ በአማካይ ክፍል፣ ከፊት ደግሞ የሚገርም ምርጫ፣ ሚኬል ሜሪኖ በመሃል አጥቂነት አሰለፈው። ትኩረቴን የሳበው ይሄ ተጫዋች ነው። ሚካኤል ሜሪኖ እንደ አጥቂ ተሰልፎ ሁለት ግቦችን አስቆጠረ። ስታቲስቲክሱን ላስቀምጥላችሁ። በጨዋታው 8.7 ሬቲንግ አግኝቷል። ሁለት ጊዜ ሞክሮ ሁለት ግቦችን አግብቷል። 50 ጊዜ ኳስ ነክቷል፣ 22 ትክክለኛ ፓሶችን አድርጓል። ይሄ ልጅ አሁን በቻምፒዮንስ ሊግ ብቻ 10 የጎል ተሳትፎ፣ ስድስት ጎል፣ 4 አሲስት አድርጓል። ከሁሉም በላይ የሚያስደንቀው ከቪክቶር ጂዮኬሬዝ የተለየ ፕሮፋይል ያለው ተጫዋች መሆኑ ነው። ሜሪኖ በህይወቱ የአጥቂ ቦታን ተጫውቶ አያውቅም ነበር፣ ሚኬል አርቴታ ባለፈው የካቲት ወር ላይ ይሄን እስኪቀይር ድረስ። አሁን በ17 ጨዋታዎች 9 ጎልና 3 አሲስት አድርጓል። በ2025 ብቻ ለክለብና ለሀገር 25 የጎል ተሳትፎ አለው። ስለ ፕሮፋይሉ ስናስብ ሜሪኖ በተፈጥሮ አማካይ ስለሆነ ወደ ኋላ መጥቶ ኳስ መቀበል፣ ጨዋታ ማገናኘትና አርሰናል ኳስን ከፍ ብሎ እንዲቆጣጠር መርዳት ይችላል። እንደ ጊዮኬሬሽ ቀጥተኛ ወይም ዳይሬክት እና ፈጣን አይደለም። ነገር ግን እንደ ተፈጥሮአዊ አጥቂ ኢንስቲንክቲቭ ፊኒሸር ግቦችን በማስቆጠር ያቺን የመጀመሪያውን ጎል አስታውሷት፣ ኳሷን ሳይቆጣጠር ፈርስት ታይም ወደ ግብ የላካት ለአርሰናልም ሆነ ለስፔን ያስቆጠራቸው ግቦች ሜሪኖ ምን ያህል አደገኛ አጥቂ እንደሆነ ደጋግመው አሳይተዋል። ሁለተኛዋ ጎል ትንሽ የእድል ነበረች፣ ግን አሁንም ትክክለኛው ቦታ ላይ ትክክለኛ ሰዓት ላይ ነበር። ቁጥሮቹ አስገራሚ ናቸው። ግን ከሁሉም በላይ አንድ ጥያቄ አለኝ። ይህን ሰው አማካይ ነው ብሎ ፕሮፋይል ያደረገው ማን ነው? ይሄ ልጅ አጥቂ ሆኖ የሚያሳየውን ብቃት ስናይ ምናልባትም ዓለም አንድ ምርጥ አጥቂ ተነጥቃ ሊሆን ይችላል። የአርቴታ የላብራቶሪ ሙከራዎች ታሪኩ ግን በዚህ ሀያ በቃም የአርቴታ ሙከራዎች ከባድ ነበሩ። ሙከራ ቁጥር አንድ ዊሊያም ሳሊባ። በዚህ ጨዋታ ሳሊባ 6.4 ሬቲንግ ነው ያገኘው። 20 ትክክለኛ ፓሶች፣ አራት ኳስ ክሊር አድርጓል፣ ነገር ግን ቁልፉ ነገር የእሱ ሂት ማፕ ነው። ሳሊባ አብዛኛውን ጊዜ የነካው ኳስ የት ይመስላችኋል? በአማካይ ቦታ። አዎ ኢንቨርትድ ሴንተርባክ ሙከራ ነበር። ሳሊባ ከዚህ በፊት ተጫውቶት በማያውቀው ሚና ከመሀል ተከላካይነት ወደ አማካይ ክፍል እየገባ ሲጫወት ነበር። ይህን ከዚህ በፊት አይተነዋል። ፔፕ ጋርዲዮላ በጆን ስቶንስ ላይ በ2022 የቻምፒየንስ ሊግ ፍጻሜ ላይ የሞከረው ታክቲክ። በእርግጥ የሳሊባ ምርጥ ጨዋታ አልነበረም፣ ነገር ግን አርቴታ ቁልፍ ተጫዋቾች በሌሉበት ጊዜ አዳዲስ ታክቲካዊ መፍትሄዎችን እየፈለገ ነው። የሳሊባን አካላዊ ብቃትና ጫና መቋቋም ስናይ ይሄ ሙከራ ለምን እንደተደረገ እንረዳለን። እናንተ ምን ትላላችሁ? የሳሊባን የአማካይ ሙከራ እንዴት አያችሁት ኮሜንት ላይ ጻፉልኝ ሙከራ ቁጥር ሁለት ፔሮ ሂንካፔ በግራ መስመር ተከላካይነት የመጀመሪያ ጨዋታውን ያደረገው ይሄ ተጫዋች 7 ነጥብ ሶስት ሬቲንግ አግኝቷል። 6 የመሬት ኳስ ትግል ግራውንድ ዱዌልስ አሸንፏል። በአየርም 2 ከ2 አሸንፏል። የሱን ሂት ማፕ ስንመለከት ከሪካርዶ ካላፊዮሪ ወይንም ከሌሎቹ ተከላካዮች በተለየ ይሄ ልጅ የግራ መስመሩን ሙሉ በሙሉ ይዞ ሲጫወት ነበር ትራዲሽናል ሌፍት ባክ እንደሚባለው ይህም አርሰናልን በተለየ መንገድ እንዲጫወት አስችሎታል። ቡካዮሳካ ወይ ማርቲኔሊ ሲጫወቱ ከኋላ መጥቶ ኦቨርላፕ የሚያደርግ መስመሩን የሚይዝ ተከላካይ መኖሩ ለአርሰናል ሌላ የጨዋታ አማራጭ ይከፍታል። ይሄ ተከላካይ ተዋጊ ዋሪየር ነው። በአስር የውድድር ዘመን የአውሮፓ ጨዋታ ታሪክ ስምንት የኳስ ትግል ገጥሞ መቶ ፐርሰንት ያሸነፈ ብቸኛው የአርሰናል ተጫዋች ሆኗል። የታሪክ መዝገብ ሰባሪዎች። ጨዋታው ታክቲክ ብቻ አልነበረም፣ ታሪክም ተጽፎበታል። መዝገብ ሰባሪ ቁጥር አንድ ቡካዮ ሳካ ሌላ ጎል አስቆጥሯል። የፍጹም ቅጣት ምቱ ጥራት ሰርጓጅ መርከብ ሳብማሪን ነበር። በጨዋታው ሰባት ነጥብ ሶስት ሬቲንግ አግኝቷል። ግን ይሄ ነው ታሪኩ። ሳካ በአርሰናል ታሪክ በተከታታይ በአራት የቻምፒየንስ ሊግ ከሜዳ ውጭ ጨዋታዎች ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። ከዚህም በላይ በሁለተኛው አጋማሽ ማክስ ዶልማን በቀኝ ገብቶ ሳካ ወደ ግራ መስመር ተቀይሮ ነበር። ይሄ በጣም አስገራሚ ነው። ልክ ባርሴሎና በላሚኒያማል ምክንያት ራፊኒያን ወደ ግራ እንዳዞረው አርቴታ ሳካን በግራ በኩል ሊጠቀምበት እያሰበ ይሆን? መዝገብ ሰባሪ ቁጥር 2 የአርሰናል መከላከያ፣ አዎ፣ ስምንተኛ ክሊን ሺት፣ ግን አንድ ኳስ ተሞክሯል። ይሄኮ ነውር ነው። ቀልድ ወደ ጎን፣ የአርሰናል መከላከያ የኃይል ሜዳ ፎርስ ፊልድ ያለ ይመስላል። ያ የኃይል ሜዳ ደግሞ አንድ ስም አለው፣ ጋብርኤል ማጋሌሽ። ሌላ አስደናቂ ብቃት፣ 7.5 ሬቲንግ፣ አራት ክሊር፣ 2 ብሎክ። ገብርኤል የአርሰናል የኋላ ደጀን ሆኗል። አርሰናል ኳስ የማይመታበት ምክንያት የገብርኤል ተከላካይ ሳይሆን አጥፊ፣ ኢላስቲክ ቻሌንጅ ማስተር መሆኑ ነው። እና ይሄ ሪከርዱ በተከታታይ 8 ክሊንሺት ማስመዝገብ አርሰናል ከ1903 ጀምሮ የነበረውን የክለቡን ታሪክ አቻ አድርጓል። መዝገብ ሰባሪ ቁጥር 3 ይሄ ልብ ይነካል። የ15 ዓመቱ ታዳጊ ማክስ ዶማን። ማክስ ዶማን በቻምፒዮንስ ሊግ ታሪክ ጨዋታን እየተጫወተ እድሜው ትንሹ ተጫዋች ሆኗል። 15 ዓመት ከ308 ቀን፣ ከላሚኒ ያማል በአንድ ዓመት ያንሳል። እንደገባም 6.7 ትሬቲንግ አግኝቷል፣ አንድ ድሪብል አድርጓል። ተንታኙ ነገ ለትምህርት ቤት እንዳያረፍድ ተስፋ አደርጋለሁ ብሏል። ለአርሰናልና ለታዳጊዎች ማዕከል ሄል ኢንድ እንዴት ያለ ትልቅ ኩራት ነው! ሌሎችም ታዳጊዎች ገብተዋል። የ17 ዓመቱ አንድሬ ሃራማን አኑስ እንዲሁም ኢታን ዋኔሪ። ዋኔሪ የተጠበቀውን ያህል አልነበረም፣ ጨዋታው እየዘለለው ነበር፣ ግን በ18 ዓመቱ ምንም የሚያሳስብ ነገር የለም። ሰበር ዜና እና የወደፊቱ እሺ አሁን ወደ ዋናው ዜና እንምጣ። መጥፎ ዜና የቪክቶር ጂዮኬሬዝ ጉዳት። አርቴታ ከጨዋታው በፊት ለስላቪያ ጨዋታ አይደርስም፣ ተጨማሪ ምርመራ ያስፈልገዋል ብሎ ነበር። ስካኖች እንደሚያሳዩት የሃምስትሪንግ ጉዳት ስጋት አለ። ደጋፊዎች ተደናግጠው ነበር ግን ጥሩ ዜና፣ እንደተረጋገጠው የዩኬሬሽ ግብ ከቶተናም ሆትስፐር ጨዋታ በፊት መመለስ ነው። ጉዳቱ አነስተኛ ወይም ማይነር ተብሏል፣ ክለቡ ተረጋግቷል። አርቴታ ጥንቃቄ እያደረገ ነው። ይህን የመሰለ አጥቂ በየጨዋታው የሚሮጥ የሚታገል፣ የሚገጭ፣ እረፍት ያስፈልገዋል። ለዓለም አቀፍ ጨዋታዎች ሳይሄድ አርፎ ከባድ ጨዋታዎችን እንዲጠባበቅ ይፈልጋል። ምክንያቱም ከብሔራዊ ቡድን መልስ አርሰናል ጃያንት ይሆናል የተረጋገጠ መረጃ አርሰናል ቪክቶር ዮኬሬስ ጋብርኤል ማርቲኔሊ ማርቲን ኦዴጋርድ ኖኒ ማድዌኬ እና ካይ ሃቨርስ ከብሔራዊ ቡድን መልስ ተመልሰው እንደሚመጡ ተስፋ እያደረገ ነው ይሄ ምን ማለት እንደሆነ ገብቷችኋል ከፊት የሚጠብቁ ጨዋታዎች ስፐርስ ባየር ሙኒክ፣ ቼልሲ። በዚህ ሁለት ጉዳት፣ በዚህ ሁሉ መለዋወጥ፣ አርሰናል 10 ጨዋታ በተከታታይ አሸንፏል። 8 ክሊን ሺት፣ 776 ደቂቃ ጎል አልገባበትም። ይሄ ቡድን የተለየ ነው። ይሄ ቡድን ከባድ ስጋት፣ ሲሪየስ ሬት ነው። ክርስቲያኖ ሮናልዶ እንኳን አርሰናል ፕሪሚየር ሊጉን ሊያሸንፍ ይችላል ብሏል። ለዛሬ የነበረኝ ቪዲዮ ይህን ይመስላል። እንደተደሰታችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ እንዳትረሱ። አዲስ ከሆናችሁ ሰብስክራይብ አድርጉ። ይህ ነበር እንግዲህ ከስላቪያ ፕራህ ዜሮ አርሰናል ሶስት የተማርነው እንዲሁም የአርሰናል አዳዲስ ዜናዎች። አርሰናል ፕሪሚየር ሊጉን እየመራ ቻምፒዮንስ ሊጉንም እያመሰ ነው። ማየት የምንወደው አይነት ትዕይንት ነው። በቀጣይ በሰንደርላንድ ጨዋታ እንገናኝ። እስከዛው መልካም ጊዜ።